ዛሬ ያቺ ሴታ ሴት ሆ ማለት ነው። ስለ ሩታ ልታወራ መጣች ማለት ነው። በመጀመሪያ ደረጃ እንደ ወንድ ሱሪ ልበሺ ቀበቶ ሰሪ እሺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ። በያላችሁበት በሰላማችሁ ብዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ቤተሰቦች ሆኑ አንቺ አሚና ማለት ነው። ስለ ሩታና ስለ አብሮች ዛሬ ልታወሪ መጣሽ። በመጀመሪያ ማለት ነው የሰው ልጅ ቁሳቁስ አይደለም የሚገዛው እሺ። ልንገርሽና ማለት ነው፣ አንቺ ከብት ማለት ነው። ምክንያቱም አንቺ ስለሰው እንደ ሰው አታስቢም ማለት ነው። አቤላ ተብዬው ማለት ነው እና ሳር በልተህ ስለምታድግ ነው። በመጀመሪያ ማን አንተን ማን እንደለወጠህ ማወቅ አለብህ። ሁለተኛ ደረጃ በአብረሽና በሩታ ህይወት መግባት አትችልም። ማለት ነው አንተ ንፍጣም ማለት ነው። በመጀመሪያ ደረጃ ማ ነበር ካንተ ማለት ነው ሩታ ሳትመጣ በፊት ማን ያቀህ ነበር? አንተ እኮ ነፍስህን ልታጠፋ ቸግሮህ ማለት ነው የምትበላው የምትቀይረው አተህ ማለት ነው። እና ገመድ ይዘህ ነፍስህን ልታጠፋ ስትል ነው አብርሽ ይዞህ የመጣ ከዛ በኋላ ደግሞ በሩታ ተለወጥክ ማለት ነው። አንተ እከካ ማለት ነው። በጣም እንዴ! ስለ ሩታ አወራህ እንዴ! ክብር ከሌለበት ቦታ አትቀመጥ። ማን ተቀመጣለው? አብርሽ ማለት ነው። ሲቀጥል እናንተ ክብር የሚባል ነገር መቼ ታውቃላችሁ? በመጀመሪያ ደረጃ ክብር ምን አይነት እንደሆነ ተማር፣ እሺ። ስለ ሩታ ማውራት መኪና ገዛ፣ ወርቅ ገዛ፣ ምናምን አረገ። ትግስቱን ትግስት አይደለም እንደ በፊት። ለምን ቆፍጠን አይልም? ቆፍጠን ለምን አይልም? ማን ከለከለው? ሩታ ከለከለችው እንዴ? እናንተ እኮ ናችሁ ሴት አሴት ማለት ነው። እንደ ሴት ማለት ነው። የሩታን ቂጥቂጥ ያለችበት ድረስ የምትሄዱት ማለት ነው። ሩታ ማለት ለእናንተ ማለት እኔ እንጃ አላቅም። ምን ብዬ ልገልጻት፣ ሩታን ማለት ነው። ሩታ ባትኖር ኖረው ማለት ነው። እውነት ነው። ሙላችሁ የነበራችሁበት አትታወቁም ነበር። የነበራችሁበት አይተናችኋል እኮ። እና እናንተን ከበፊ ጀምሮ ማለት ነው የማያውቃችሁ ካለ አሁን አዳዲስ ኦዲንስ ከመጣ ለእነሱ አስረዱ። ለእኛ ግን አታስረዱንም። በተለይ ደግሞ ማለት ነው አንቺ አቤላ ተብዬዋ ማለት ነው አንቺ አንቺ ስለ ሩታ ፍሽን ሞልተሽ ታወሪያለሽ። ኧረ ሼም ነው እውነት። በጣም ያስጠላብሻል። በጣም ይደብርብሻል ማለት ነው። አንቺ ለማኝ ማለት ነው በሩታ እየለመንሽ አይደለም እንዴ ያደግሹ ማለት ነው እንዳወቀ ሩታን የሚወድ የመሰልሽ። ምክንያቱም ሩታዬ ስለምትወድ ስለምንወዳ ስለምናደንቃ ሩታ ይናግዛለሁ ከሩታ ጎን ሆናለሁ ብለሽ አይደለም እንዴ የፈመሽው? አንቺ አቅም ካለሽ ጎበስ ከሆንሽ ማለት ነው እስቲ ለብቻሽን ቪዲዮ ስሪ። የሩታን ፈቶ የአብረሽን ፈቶ ትተሽ ማለት ነው የብቻሽን ፈቶ ለጥፈሽ ስሪ ማለት ነው። አንቺ ግማታ ማለት ነው፣ እንደውም ግም ይሻልሻል ካንቺ ማለት ነው። ሩታ ለመናገር ዛሬ ማለት ነው እና የትኛው ክብር ነው ክብር ከሚሰጥህ ሰው ኑር አሩሽ መጀመሪያ ለራሱ ክብር መቼ ያውቃል። ክብር ቢሰጥ እኮ ለትዳሩ፣ ለሚስቱ፣ ለቤቱ ክብር ቢኖረው ማንም አፉን እየመጣ በሩታ ላይ አይከፍትባትም እኮ። ራሱ ክብር ስለሌለው ነው ራሱ ቤቱን ስለማያስከብር፣ ቤተሰቡን ስለማያስከብር ያስከብር ነው። ዛሬ ያንተ መታ የምትናገራት ማለት ነው ሩታ እና ክብር ለሌለው ሰው ክብር መቼ ደግ አረገች። እሰይ እንኳን እንደው ሩታይ ከዚህ በላይ ብታቃጥያቸው እንደ እውነት ቤት ሲመጡ ማለት ነው፣ በዶቤና በዱላ የገረፍሽ ብታባሪያቸው ማለት ነው። የአንቺ ማንነትሽን ቢያውቁ ማለት ነው። ያለ ሩታ እኮ አይሆንላችሁም። እኛ ድራማም ቢሆን እናውቃለን። ነገር ግን በድራማን ውስጥ ሩታን እንድትነካትና አፍህን እንድትከፍትባት ደግሞ አንፈልግም ማለት ነው። አንተ ምን ቤት ነህ ሲቀጥል ማለት ነው? ምንድና አንተ የማናለቅለቀኝ ነፍ ማለት ነው። ትላንትና እንደ ሄሚላረገዘች ረገዘች ብለህ እየታነካን ነበር ደግሞ ማንን ለማታተል ሌባ ታምሌላችሁ ስትገቡ ማለት ነው። መኪናው የገዛችሁ ሄርሚላት ናት፣ ወርቁ የገዛችሁ ሄርሚላት ናት። ውስጥ ስትገቡ ግን ሩታን ለመንካት የሩታን ስም ለማጥፋት ማለት ነው። አንተ ምንም ምንድነህና ማለት ነው። ወይኔ እውነት አንዳንዴ እስ የቦታጀራ ዩቱበሮች ማለት ነው። ሩታ ሳትመጣ በፊት ምን እንደነበራችሁ ሞር እንኳን እንዴት አድርጋችሁ ፍቅርን አታቆም ነበር አለባበስ እንኳን አታውቁም ነበር። እውነቴ ነው የምላችሁ ሴቶቹ፣ ወንዶችም ማለት ነው ጸጉሯችሁ ራሱ ማበጠር አትችሉም ነበር። አይተናል እኮ ማንና ማን ፍቅር እንደነበሩ ማለት ነው። ፍቅረኛ ማሞች እንኳን አትመስሉም ነበር እኮ። ፍቅር የተማራችሁት በሩታ ማፍቀር የተማራችሁት በሩታ ልብስ መቀየር የጀመራችሁት በሩታ፣ አስታይል የቀየራችሁ በሩታ። ሩታናት እኮ የለወጣችሁ እንደው ትንሽ እንኳን ሼም የሚባል ነገር አታውቁም ዛሬ ስለ ሩታ ምናምን ክብር በሌለበት ቦታ መገኘት የለበትም። እና ፍታዋ በቃ ነገ አንተ ይደህ ትዳሩ ይቅርብህ፣ ልጅህንም ይቅርብህ፣ ሚስትህንም ይቅርብህ፣ ከውሽሚት ጋር ዝለል እና ውሽሚት እየመጣ ውሽሚትን እያቀፍ እየላስካት ይድ። ለሩታ መኪና ገዝተሃላታል፣ ወርቅ ገዝተሃላታል፣ እምቢ ብላሃለች ለምን አትለውም? አንተ ጎበዝ ከሆንኩ ማለት ነው ማንን ለመታለል፣ እኛን ግን አታታልንም። ሁላችሁም አንድ ናችሁ። የቡታጀራ ዩቱበሮች ማለት ለሴት ልጅ ክብር የሌላችሁ ለኦዲየንስ ክብር የሌላችሁ ብቻ እናንተ የምትወዱት ማለት ነው። አገሰሶች በልታችሁ ሽንት ቤት መግባት፣ ሌላ ነገር ማስተሳሰብ። እቺ ልጅ እኛን አሳድጋለች። ለእኛ ስትል ዋጋ ከፍላለች። አብርሽና ሩታ ለእኛ ሲሉ ትዳራቸውን በተኑ የሚባል ነገር አታስቡም። ነገር ግን ገና ዞራችሁ ጠምጥማችሁ መታችሁ ማለት ነው። አብርሽና ሩታ ለመለያየት ማለት ነው። እነሱ መቼ ማይለያዩም እኮ እነሱ። ግን መጀመሪያ ራሳቸው ማስከበር ነበረባችሁ። ምክንያቱም ሰው እንደዚህ በምላሳችሁ እንኳን ብታስልሱት ምስጋና የለውም ማለት ነው። አንተ ማለት ዛሬ ስለ ሩታ ወጣ መናገር ሳይሆን እውነቴን ነው የምለው፣ ሩታን እንኳን ችጥት ልታረጋት በአሽሙር እንኳን እንድትነካት አንፈልግም ማለት ነው። በመጀመሪያ ደረጃ እራስህን ወቅ እራስህ ማን እንደሆንክ ማለት ነው። እኛ አንድ ባንዳችሁን እናቃችኋለን። ያለ ሩታር ደግሞ አይሆንላችሁም። እውነት ነው የምላችሁ በህይወታችሁ ካላህ በታች ሩታ ባትገባ ሩታ የሁላችሁም ሰበብ ሆናለች። አይደለም ለአንተ እንኳን ለአብርሽ ከነ ቤተሰቦቹ ከነ እህቶቹ አናቅም እንዴ ሩታን እኮ የምትወዷት እኮ ለጥቅም ነው እንጂ እሷ ትጎዳለች ለምን ታለቅሳለች ይሄ ክብር ለሩታ ይገባታል ይሄ በሴት ልጅ የማይደረግ ነገር ነው ብላችሁ እንኳን አታስቡላትም እናንተ የምትወዷት የኔ ህት የኔ ቆንጆ እንዴት ነች እንደ ሩታ መልካም ሴት የለም እንደ ሩታ ይገባታል የምትሉት ለጥቅማችሁ ለዶር አልብላችሁ ነው እንጂ ሩታን ከልባችሁ አትወዳትም ሩታንማ ብታከብሯት ክብር ብትሰጣት አብርሽንም ብታከብሩ ለአብርሽና ለሩታ ብትጨነቁ እንደዚህ አልነበረም። ታውቃላችሁ፣ ለሩታም ክብር ትሰጡ ነበር፣ ለአብርሽም ክብር ትሰጡ ነበር። በተለይ ደግሞ አንተ አልጫ ማለት ነው፣ አትግማማም ሚዲያ ላይ የመጣህ ማለት ነው። ደግሞ ሰለቸህን አስጠላህን። እውነት እኔ በሚዲያ ላይ እንዳንተና እንደውሽሚት ያስጠላኝ ነገር የለም ማለት ነው። ሰለቸኝ እንደው አንተን እንደው አንዷ እብድ የሆነችዋ መታ እስከ ጠቅልላ እስከምትወስድህ ድረስ ጨንቆኛል፣ እኔ ማለት ነው። ቆሻሻ የወረድክ ሰውዬ ማለት ነው። ስለ ሩታ አንድ ነገር መናገር አትችልም ማለት ነው። ባይሆን ሩታን አመስግናት፣ ለሩታ ምስጋና አድርጋት። ዛሬ ራሱ እንደዚህ ወታ ለመናገር ያደረገችህ ሩታ ናት። ከአብርሽ እንኳን ስትመጣ እንደዚህ ያላለፈልህም ነበር። ገባ ሩታዬ ከመጣች በኋላ ያለፈልህ ማለት ነው። ሩታን አትንኳት አልፈልግም ብላለቻ። እናንተ እየፈለጋችሁ እኮ ነው የምትሄዱት ምትናኳት እንጂ፣ ሩታ እቤታችሁ እየሄደች ወይም ደግሞ ካሜራ እየደቀነች አቤላ እንደዚህ ያለ አብርሽ እንደዚህ ያለ ውሽሚቷ እንደዚህ ያለች ብሎ አይደለም። እናንተ ናችሁ ትናንትና ያርግዛ ነበር ምናምን እያላችሁ ነበር። ዛሬ ዞራችሁ ደግሞ ወርቅ ገዛላት ወርቅ ብርቅ ነው እንዴ? ከክብር እኮ እናንተ ክብር ስለማታውቁ ነው። ክብር ምን አይነት እንደሆነ እራሱ ስለማይገባችሁ ነው እንጂ ለክብር ብትጨነቁ ቁሳቁስ ምንም ነገር እኮ አያደርግም እንዴ። ክብር ከሌለ ፍቅር ከሌለ፣ ቁሳቁስ ምን ያደርጋል? ለምንድን ነው የሚጠቅመው ቁሳቁሱ ማለት ነው። አንተ ከብት ግማታም።